እና ማለት ምንድን ነው ከኔ የምፈልጉት? አላቸው እባክሽላሽ እንዲህ አለ። ቫክስ ምን ይመስላሉ ሲያስጠሉ ብሎ ላሻላለም ሳቁ፣ እኮ መቶ ነው አላየችው፣ ጸጉሩ ሳቁ መቶ፣ እሷ ራሱ ሳቁ ሲመጣባት። ከዛ ከቪዲዮ በኋላ ይሄ ፎቶ ተላካ እና ከዛ ኢንስታግራም ተለጠፈ ፎቶ። ምን ያበደ ፎቶ! የእውነት እኮ ቢሆን አሁን ሰው እኮ ሊያለቅስና ሊናገር የሚችለው እሷ ያለችው ከአሁን በላይ እኛና የሚያገናኘን ነገር የለም ብላ ደምድማለች፣ ወስናለች። ትላንትና ማስረዳሽ የለኝም ብሏታል። ታዲያ ዛሬ ደግሞ በቃ የሚባል ነገር የለም። ቀልድ ነው እንዳልተውህ ማለት ወ አዳም ጦፈናታቸሁ እኔ ሀይሚ እና የብሩቴን ነገር አይደለም። እዚህ የላሞች የላሞችና የፍየሎች የበጎች ነገር ነው የሚያናድድ። የሚያለቅሱት እና መርፌ ሲጫቸው ይሳደቡት እንጂ መርፌ ስጫቸው እንደኛ ላይ ያልገባቸው ናቸው ያልተረዱት ናቸው። ቀስ ብሎ ይረዱታል።

መረጃ ስታሳይ፣ ምን አዎ አዎ፣ ስልኩን አላኝ ፎቶ እንደሆነ ምንም አይነት መረጃ እንደለለው እኔ ያየሁት አላያችሁ ፎንሽ

እኔ ነው? ሰላም ሀይሚ እንደ እውነቱ እውነቱ ከሆነ ምንድን ነበር አንቺ ቅድም ያልሽኝ? ላሞቹ ላሞቹ እንደዚህ እያሉ ነው። አሁንም እየለመነች ከአንተ እንትን ያለ አንተ መኖር አልችልም እያለች እያለቀሰች ትመጣለች። ማነው ምናምን እያሉ ነው። አቃጠሉን ቲጂዬ፣ በቡሩኬ ፕሮፋይል የመጣ ሰው ቲጂ፣ ልጆች አቃጠሉን እያሉት ነው። አይዞን፣ አይዞን፣ አይዞን ድራማ ነው። ተረጋጋው፣ አሁን ለአዲስ ድራማ ይመጣል ነው። ለሁለት ሳምንት ወተታችን ጠጡ ወንድ ነው ግን አየሽ፣ ቡሩኬ ግን በዛ በዚህ ብሎ ቀይሶ ልጁ ላከባትና በልጁ ጠመዳት። አንበሳ ብየዋለሁ። በሌላ ፓርት መጣ። የዛሬ ስድስት እነ ዳሚ ሆስት ሲሰሩ አይሚ ፕራንስ ስታረገው መጨረሻ ላይ ምን አደረገ? ቡሩኬ ደሞ ግን ተታረገና እንትናን ይዞ መጣ። ደሞ ፍራንስ ተታረቀ። ራይ ላይው ላይ ላይው አሁን እያረጓት ያለ እንደዛው ነው ያደረገው። አሁን ልጁ ነው ብሮታል እንዲናርጋት ስሜቷን እንወቀው ነው። አሁን እሷ በጣም ተናደደ። ምንድን ነው ለእኔ ያልከ ሌላ ነው እንዲህ ይቻላል አለችው። ስለዚህ አሁን ፍራንክ እየተሰራ እና ማይለብ ልንገርሽማ፣ እንደ እውነት እውነቱ ከሆነ የምናወራው እሱ እሱንትን በእሷ ፍራንክ ብላ በጀመረችው እውነት ነው የማወራው እንግዲህ እየተቀየ የሚቀየም ካለ ማብቱን የራሴን አስተያየት ነው የምሰጠው። እዚ ጋ እሱ ፕራንክ እሷም እሱም ፕራንክ ይሰራሩ ስራ ነው። ኦልሬዲ ስራ እየሰሩ ነው። ግን ደግሞ እሷ ባመጣችው እሷ ባመጣችው አይዲያ ስራውን ከተሰሩ በኋላ መጨረሻ ላይ ደግሞ እንትን ይቅርታ የምትጠይቀውም እሷ ናት። የምትሰደበውም እሷ ናት። ይሄ እውነት ነው። እያየንም ነው። የምናየውን ነው የምፈርደውን ያየሁትን ነው የምናበር ስለዚህ አትፍረዱ። እውነት የሚያወሩንም ተቀበሏል።

እሷ አመጣችው ናት ጀምረው እና መጨረሻዋ ላይም እሷ ናት የምታለቅሰው፣ ዙሮ ፕላንክ ስለሚያደርጋት አየሽ። አሁን እኮ እሷ ናት ያመጣችው ነገሩን ዛሬ። ይኸው ዛሬ አናደዷት ሁለት ሆነው የነገውን ደግሞ አናውቅም። ወይኔ በላቸው አሁን። ለነገው አሁን ትጂ ልንገርሽ ለነገው እኮ አሁን ቴዲ በዛሬው ተቀጠለ። አሁን ላንቺ ስሜት አለኝ ብሎ ግግም ምን ሊል ይችላል አይታወቅም።

እንዴባስኪ እስኪጠፋ እኮ ነው የምትወዳቸው። የጀመሩለት እኮ ኡኡ ብላ ነው ማይላቭ ያለቀሰችው ነገር እኮ ነው። እስካሁን ቀን ጀምሮ እኮ ነው ጀምሮ ነው። ምንድነው ነገር ነው።

አሁን ላ የምንለውን ነው ባለፈው ጊዜ በስድስት ስድስት ወር በፊት